ጽናት ዛሬም ጽናቶችን እጀላችሁ መጥቻለው። ኪራና ጽናት እንደምትላቸው ለሽ ብለዋል ማለት ነው። እዚህ ጋር ደግሞ ክብሩ ለኮሰረቱ ምግብ እየሰራ ነው ማለት ነው። እና አሁን እንግዲህ ከምሩ ጋር ዘና ፈታ እያሉ ነው ማለት ነው። እንደምታያቸው ነው እንግዲህ ሰኑ አዲስ አፍቃሪ አግኝታለች ክብሩ ማለት ነው። በዛ በዚህ ብሎ መቼም ተግባብቶ ገብቷል ማለት ነው። እዚህ ጋርም ጽናትና ሰኑ እያወት ተወያዩ ነው በፍቅራቸው። እዚህ ጋ ልጁ ለጅ ልኝ የባክሽ ጽናት እያላት ነው ኬራ ማለት ነው። ምሮ እርጉዝ ስለሆነች እያስደሰታት ይገኛል። ሰላም ጤና ይስጥልኝ ውድ ቤተሰቦች ዛሬ ደግሞ ክፍል ሰባ ሰባትን ይዤላችሁ መጥቻለሁ። ጽናቶችን ማለት ነው። ጽናቶች እንግዲህ ደስ በሚል ሁኔታ ጊዜያቸውን እያሳለፉ ይገኛሉ ማለት ነው። ናሆም እንግዲህ ድናለታለይ ማለት ነው። ምሩ በመከራ ድናለች ማለት ነው። ከስንት ቀን መከራ በኋላ ከስንት ልፋት በኋላ ማለት ነው። አሁን የቀረችው እንግዲህ ጽናትና ጽናትንም ደግሞ እባክሽን ጽናትዬ ሴት ልጅ እፈልጋለሁ እና ሴት ልጅ ውለጅ እያላት ነው እንትና ማለት ነው። ኪራ እንግዲህ አርግዢ ተስማምተናል፣ በልጁ እየተስማሙ ይገኛሉ እንድታረግዝ ማለት ነው። አዎ ታርግዝለት እንዴ። በቃ ከዚህ በኋላ ይበቃቸዋል አብረው መሆን ማለት ነው ማለት ታየኝ እኮ አባቴ ሰርግ ደግሰው ምላሽ ጠርተው እና አንችም ደግሞ ልጅ ወልደሽልኝ ልጅ ሳተሽኝ እያላት ነው ማለት ነው። ኪራ ለጽናት ጽናትም አላግማማችም ማለት ነው። ምን አጣደፈ? እንደርሳለን እኮ እያለችው ነበር ማለት ነው። እሱ ደግሞ ልጅ እንድትወልድለት በጣም ጉጉቱ ነው። አሁን ላይ ቶሎ እንድትወልድለት ይፈልጋል ማለት ነው። በጉጉት ነው እየጠበቃት ያለው ማለት ነው። ኪራ ማለት ነው ናሆም እንግዲህ ከምሩ ጋር ደስታቸውን እያ ተደሰቱ በጣም ደስ በሚል ሁኔታ ጊዜያቸውን በቃ ሰጥተው እየተጨዋወቱ ይገኛሉ ማለት ነው። ምሩ እናንተና ደስ የሚል እንትን ላይ ነው ያሉት አሁን ላይ ውድ ቤተሰቦቼ ማለት ነው። ሁለቱ ደስ በሚያስደስት ነገር ላይ ናቸው ያሉት ማለት ነው። ሁሉም ሰው የየ ራሱን አለ የየ ራሱ አስተዋጽኦ ግን ቢሆንም እነሱ ግን አሁን ላይ ማሻአላህ ሆነዋል ማለት ነው። ደስ በሚል ሁኔታ ጊዜያቸውን እያበረታቱ ጊዜያቸውን እንትን እያሉ ይገኛሉ ማለት ነው። ውድ ቤተሰቦቼ ደስ የሚል ጊዜ እያሳለፉ ነው ማለት ነው። ጊራና እንትና ማለት ነው። ጽናትም እንግዲህ ልጅ እንድትወርድ ተነግሯታል ማለት ነው። ክብሩስ፣ ወደ ክብሩ ስንመጣ ደግሞ ክብሩ ደግሞ ውድ ቤተሰቦቼ በቃ ኮሰረቱን እንግዲህ ከዚህ በኋላ እጁ ሊያስገባት ነው ማለት ነው። ምክንያቱም አፍቅረኛለች ማለት ነው እያለ ነበረ። እየመከራትም ነበር ምክር ቢጤ ማለት ነው። ጣልጣል እያደረገላን ነበር ማለት ነው። እሷ በነገራችን ላይ ያው እሱም ፍቅር አለበት ፍቅር እንሰል አለበት ነው። አብሮ ብቻዋን ስለሆነች አብሮ እየተጠጋጋት ያለው ማለት ነው። አሁን ላይ አብረው ናቸው ማለት ነው። ያው ፍቅራቸውን እያጣጣሙ ይገኛሉ ክብሩና ሰኑ ማለት ነው። ከዚህ በኋላም እኛም ደግሞ ምን ይሆናል ማለት ነው አንድ ላይ እንደሚመጡ ተስፋለን ይጨቃጨቃሉ ይሰዳደባሉ እማይባባሉት የላቸውም ማለት ነው ክብሩና ሰኑ ማለት ነው አሁን ላይ ግን ደስ የሚል አቀራረባላቸው ከሁለቱም ማለት ነው እሷም ቀርበዋለች እሱም ቀርቧታል እና እሱም በማመልከት ደግሞ ጠበቅ አድርጓለች ውድ ቤተሰቦች ማለት ነው ጠበቅ ማድረጉ ጥሩ ነው ብሎ አጥብቋል ማለት ነው እላቸዋለኝ ስለዚህ ውድ ቤተሰቦቼ ማጠባበቁ ጥሩ ስለሆነ እኛም ደግሞ አብረን እንጠባበቅለን ብለናል ማለት ነው። እዛው ላይ እንግዲህ እነሱ አንድ ላይ ከሆኑ እኛ ስለምን ይቀርብናል? በማለት አብረናለን ማለት ነው። ውድ ቤተሰቦቼ እንግዲህ ሰኑና እንትን አንድ ላይ ናቸው ማለት ነው። ውድ ቤተሰብ አሁን ላይ ያሉበት ሁኔታ ክብሩ ደስ የሚል ሁኔታ ላይ ናቸው ያሉት ማለት ነው። እኛም ደግሞ በቅርብ ቀን የምናየው ይሆናል ማለት ነው። የሁለቱን አንድ ላይ ሆኖ እንደዚህ ካየናቸው ከዚህ በኋላም ደግሞ የበለጠ አንድ ላይ እናያቸው ይሆናል ማለት ነው። ሁለቱ አንድ ላይ በመሆናቸው ደስ ብሎ ናን ከዚህም የበለጠ አብረው እንዲሆኑ ጊዜያቸውን እያሳለፉ ይገኛሉ ማለት ነው። ጽናትም እንግዲህ ከዚህ በኋላ እርጉዝ ነች ማለት ነው። ውድ ቤተሰቦቼ፣ ማርገዝ አለብሽ ልጅ እፈልጋለሁ ብሏት አርጌራ ማለት ነው። ምክንያቱም እኔ ከአንቺ ቆንጆ ቆንጆ ልጆችን ልክ እንደ አንቺ የሚያስቡልኝን በጣም የሚራሩልኝን እንትን የሚሉልኝን ልጆች በጣም እፈልጋለሁ ብሏታል ማለት ነው። እሷም እንትን አላለችም ማለት ነው። እሺ፣ እንደዛ ከሆነ ኦኬ ምንም ችግር የለም ብለዋል ማለት ነው። በቅርብ ቀን አብረው እንደሚሆኑ ተስፋ አለን ማለት ነው። ውድ ቤተሰቦቼ አብረው ሁኖም ደግሞ እንግዲህ ፍቅራቸውን አንድ ላይ እያጣጠሙ እናያቸዋለን ብዬ አስባለሁ። ክብሩና እንትና ማለት ነው። ጽናትም እንደዛው እርግዛ ትመጣለች ብዬ አስባለሁ ማለት ነው። ውዶቼ፣ ከዚህ በኋላ አዎ ማርገዝ አለባት ማለት ነው። ውድ ቤተሰቦቼ ይበቃል፣ አብረን አየናቸው ማለት ነው። እስካሁን ድረስ ታዩ ታዩ ታዩ። ስለዚህ የቀራቸው ደግሞ ማርገዝ መረጋገዝ ነው። አይዙዙ አይዙዙ፣ አንቺ ዝም ብለሽ ዋት ዋት በይ እንዳትሉ ማለት ነው። እና ስለዚህ እኛም ደግሞ ቁጭ ብለን ማየት አለብን ማለት ነው። ቁመን ሲመጡ መቀበል ሲሄዱ መሸኘት ነው። ና እያጨበጨብን እንቀበላቸዋለን ውድ ቤተሰቦቼ ከዚህ በኋላ እንግዲህ እኛም ቆጭ ብለን እንጠብቃለን ማለት ነው። ተጋብተው ምናምን እናያለን ማለት ነው። ከሰኑ ጋር ማለት ነው። ያው ጓደኛ እንደሚሆኑ አሁንም ጓደኛ ናቸው በእርግጥ ግን ሰኑ ገና አልገባትም እና እሱ እንደሚወዳት እየገለጸላት እንዲት ቀርበው እያደረገ ነበር ክብሩ ማለት ነው። እሱ አልተረዳችውም ነበር። አሁን ግን ተረድተዋለች ሲመስለኝ ማለት ነው። ጊዜ ጓደኛ ያስፈልግሻል፣ እስቲያቸውና ጽናትንም ቢሆን እንደምታያቸው ናቸው። ስለዚህ አንቺም ደግሞ ጓደኛ ያስፈልግሻል፣ ጥንድ እያላት ነበረ። ውድ ቤተሰቦች፣ ከዚህ በኋላ ምን ይሆናል ማለት ነው ጌራና እንትን አንድ ላይ ሰው የሆኑ እነሱም ደግሞ አንድ ላይ ይሆናሉ ብለን ተስፋ እያደረግን ነው ማለት ነው። አዎ ተስፋ ማድረጉ ጥሩ ነው። ውድ ቤተሰቦቼ ኪራና ጽናት እንደምናያቸው ሆነዋል ማለት ነው። አሁን ደግሞ ክብሩና ሰኑን አንድ ላይ ማድረግ አለብን ማለት ነው። ግድ ይለናል ማለት ነው። ምድሩም እንደዚሁ ነበረች እንደሰኑ ነበረች። ማልቀስ፣ መነጫነጭ ምናምን ምናምን ነበረ። አሁን ላይ ግን በጣም አሪፍ አሪፍ ሁኔታ ላይ ነው ያለችው ማለት ነው። ውድ ቤተሰቦቼ ለእሷም ደግሞ እስቲ መፍትሄ ፈልገን ከዚህ በኋላ አንድ ነገር እናደርግላታለን ብለናል ማለት ነው። አሁን ላይ ሰኖ ያለችበት በጣም አሪፍ ነው፣ ውዶችዬ እሱም እንድትቀርበው ያላደረገው ነገር የለም ማለት ነው። ብዙ ነገር አድርጓል እላቸዋለሁኝ፣ ብዙ ነገር አድርገዋል። ግን እሱም እሱም እንዳለ ሆኖ አሁን ላይ ፍቅራቸው እንግዲህ በምንድን ይግባ ነው የሚባለውን ፍቅራቸው ደስ ይላል። እያስቀናኝ ነው ማለት ነው፣ እያስቀናኝ ነው ትላላችሁ። ና ናሆሚም እንግዲህ ያንተና የሚባል የተሙንቄ ሲጥሮ አላገኘ ነውም ይህማን ነው ቅዱስ የሚባለውን ልጅ ዊክ ይቀድሰው ማለት ነው። እሱ ዝም ብሎ ነው የመጣው ለማበላሹት የእነሱን ፍቅር በመሀላቸው እየገባ ማለት ነው። ግን እሱ ዝም ብሎ መጣ እንጂ ሊሰራ አደለም የመጣው ውዶችዬ ማለት ነው ለመተንከሲስነቱ ነበር የመጣው። ስለዚህ አሁን ላይ ደግሞ ሁሉም ነገር ተስተካክሎ ሁሉም ነገር እየተስተካከለላቸው ባለ ሰዓት ላይ እሱን በመሀል ገብቶ ጥልቅ ጥልቅ ይላል ማለት ነው። ዝም ብሎ እንደርጎ ዝንብ መጠለቅ ይወዳልና አሁን ላይ ጽናትና ኪራም አንድ ላይ ደስ በሚል ጊዜያቸውን እያሳለፉ ነው። ግን እሱ ይሄ ተንከሲሱ ግን ጥልቅ ይላል ማለት ነው፣ ውድ ቤተሰቦች ይቅርታ እያደረገ ነው እና ደስ በሚል ሁኔታ እያሳለፉ ይገኛሉ። ክብሩና ጽና ማነች? ሰኑ ይቅርታ ሰኑና ክብሩ በፊት ላይ ጽናትን ፈለጋ አድርጓት ነበር መሰል ኪራያው ይህንትና ማለት ነው፣ ግን አልተሳካለትም ማለት ነው ውድ ቤተሰቦቼ፣ አልተሳካለትም ነበረ። አሁን ላይ ግን አንድ ላይ ሆኗል ማለት ነው ውድ ቤተሰብ አንድ ላይ ሆኖ አንድ ላይ ሁነን በጋራ እና በሚሉ እንያዘው ማለት ነው። እና ጽናትና ኪራ አሁን ያለበት ሁኔታ ደስ ይላል ማለት ነው። ሰኑም እንግዲህ ክብሩ ጋር ኮሰረቴ ምን ልስራልሽ፣ አማርኛ አማርኛ በዛሽ እንደ እርጉዝ ሴት እያለ ምግብም እየሰራ ምንም እያለ ሸንገልገልገልገልገል እያደረጋ ነው ማለት ነው። ውድ ቤተሰብ እኛም ደግሞ እየጠበቅን እንገኛለን፣ እንጠብቃለን ማለት ነው። እናንተም በተቻላችሁ አቅም ላይክና ሸር ሰብስክራይብ በማድረግ ሰርግ እንድንበላ የሰኑና የማን ነው የክብሩን ሰርግ እንድንበላ በቅርብ ቀን ማለት ነው። ላይክ እና ሼር በማድረግ ያበረታቱን ውድ ቤተሰቦቼ። ሰኑም እንግዲህ በደስታ እየተዋጠ ትገኛለች። በአሁኗ ሰዓት ላይ አሁን ላይ ያለችበት ሁኔታ በጣም ደስ ይላል፣ ውድ ቤተሰቦቼ ማለት ነው። እኛም በክብር እየጠበቅን ነው ማለት ነው። እናንተም ደግሞ ደስ በሚል ሁኔታ ውድ ቤተሰቦቼ እኛን እያበረታታችሁን አብረን የምንቆይ ይሆናል ማለት ነው እንግዲህ ኪራና ጽናት እንደዚህ ከሆኑ እነሱም ደግሞ አንድ ላይ ሆነው ክብሩና ሰኑ የምናያቸው ይሆናል ማለት ነው። የእውነት ደስ የሚል ፍቅር ውስጥ ፉንቃ ውስጥ ናቸው። ክብሩና ይቺ ማናት እንትና ሰኑ ማለት ነው። ላይክ ሸር፣ ሰብስክራይብ አድርጉ። ባይ ባይ።